ፍቅር ላይ ግቢ። ወይሾ አንቺ ደግሞ ምንድነው? የሰው ልጅ ክብር ሲሰጣችሁ ላ ስለሰው ሰው ክብር ይኖራችሁ። እኔ በህይወት የምጠላው ነገር ሰው መለማመጥ ነው። እግዚአብሔርን እጭ

የኢኮን ስነ ስርዓት ያዙ ዘድ እንትን ሲጨኝ ሲጨመር ቦቲቼ ነው ማትገባት ይህም ማለት ነው። ማርያምን በቃ አንዳንዴ ከምንም በላይ እህትነት ይበልጣል። እግዚአብሔርን እንከባበር፣ ባንስ እንኳን ሌላው ነገር ብቀር እንከባበር። ኧረ አንቺ ዝም በይ እንዴ! እኔ እኔ ስደት ላይ ያላችሁ እናንተ ናችሁ የምትደርሱት። የሆነ ነገር ቢሆን ለማንም ብዬ እዚህ ከማንም ጋር እመጣለሁ

ግን አንዳንድ ችግር ቢኖር ለሆነ ነገር ልገባ ይችላሉ። ግን አልገባም። ፍቅርዬ እኔ ቆንጆ እንዴት ነሽ? ፍቅር ከሱ በላይ የሚያስብል ነው። አንዳንዴ ውስጣችሁ የሆነ ነገር ልታረጉ ስታስቡ ማለት ነው የምር የሚወዳችሁ ሰው እንዳለ አትርሱ። እኔ አሁን ባትገቡ ትናፍቁኛላችሁ ሁላችሁ አንዳንዴ አቦ ምን መሰለሽ ማሬ፣ ምን አንዳንዴ ምን መሰለሽ፣ ሰዎችን ከነሱ ጋር ተጫውተሽ ከነሱ ጋር እያለሽ ዋጋሽ ካልገባቸው ሰዎችን ከምታስቀይሜ እራስሽ ተከፍተሽ ከነገሮች ላይ ገለል ማለት ይሻላል። አንዳንዴ የሆነ ነገሮች በግዳይ ያስገልል እንትን ይልሻል። ከሁሉም እንድትርቅ ያደርጉሻል። ለምን ከአንቺ ጋር ጣላለ ወይስ ደግሞ ለምን ከሌለ እህቶች ጋር ጣላሉ ለሚያልፍ ቀን ከዛ ደግሞ ነገር ውስጥ የሚስተካከል ነገሮች ሁሉ ነገር እስከረጋጋ ለሆነ ነገር በቃ ለሆነ ለተወሰነ ጊዜ እራስሽ ማግለል ሁሉም ነገር አላፊ ነው ዛሬ ላይ ግን አንቺ ወይ በእኔ ልብሽ የሚሰበር ወይ ደግሞ በሌሎች ልብ የሚሰበረው ነገር ነገ ላይ እግዚአብሔር ጥሩ አይደለም በቃ ለሁላችንም እኔ አሁን የሆነ ነገር ስሜታዊ ሆኜ እናገርሻለሁ አንቺ ግን ውስጥ ሽ ይቆስሏል ያ ነገ ላይ ነገ ላይ እኔ መቼም አይጠቅመኝም ሰውንና ሰው ስንሆን ደግሞ እንናደዳለን እንሳሳታለን ፍቅርዬ አውሬ የኔ ውድ ማይ ብሮ አለሽ? እንዴ የት አለች ማይ ብሮ? ለሆነ ለይሉ ፋይሏን ቀይራ ስማን ቀይራ ነው። አሁን ሁላችሁ ሚውት ያዙ፣ ለጊዜው ማለት ሚውት ያዙና አሁን ሌላ ነገር የለም በቃ ፍቅርና ማይ ብሮ ሚውት አንስታችሁ በቃ ይቅር ተባብለናል ብለን ነበርና እኛም ቤቱን ገልበጥ ነው ጨረስን በቃ ሌላ ነገር እንዳታወቀው ምንም ነገር ማይ ብሮ በድ ለሽኛል ፍቅር በድለሽኛል አትበባሉ፣ ይቅርታ ብቻ ማይ ብሮ ማን ተቀንዱበት ምንም ነገር እንዳት፣ ይቅርታ ፍቅር በያት፣ ፍቅርዬ የኔ እህት በጣም ይቅርታ። እኔ የስደቷ እህት ነኝ አይደል? በጣም ይቅርታ ካጠፋውሽ ሲያቅም ባላቅ የሚያጠፋው በጣም ይቅርታ። ኦኬ በቃ ፍቅር ሞትሽን ከፋች አንቺም አስቀየምኩሽ፣ ቅርታሽን ተቀብዬሻለሁ።

ፍቅርዬ ምን መሰለሽ፣ አሁን ማለት ነው የገባንበት። ሀላስ እሷ እኔ የስደተትሽ ነኝ ካስቀየምኩሽ ለፈጣሪ ስትይ ይቅርበኝ፣ ይቅርብይሽ አለችሽ። አንቺ ደግሞ እኔም እኔ ያስቀየምሽኝ ካለ ይቅርብ አለ ያስቀየምኩሽ ካለ ይቅርበኝ ብለሽ ዝጉና፣ ህትማማቾች ናቸው። በቃ ይሄ የሚያልፍ ነገር ነው። በቃ የበሩ ቁልፍ እንደ ምንድን ነው የምዝገው? ጌታዎች ውስጥ በጣም ሌላ ነገር ከብተን አንድ ሰው ፍቅትን ማለት ለፍቅር ብሎ ነው ነው። ስለዚህ ይቅርታ ጠይቂ፣ ጥፍተሻል። ሲጀመር አቡ ዝም በያት አይደለም በቃ በቃ አሁን የተባልሽውን አድርጊ እና ከዚህ በኋላ እንዳትደርሽባት። አትደርስብሽም። እህትሽ ነች፣ እህቷ ነሽ። ቅድም ቅድምም ተናድጄ ነበር። እሺ፣ እሺ፣ በቃ ችግር የለው። እሺ፣ ይቅርታ። አዎ፣ ይቅርታ፣ ይቅር ብዬሻለሁ። ከዚህ በኋላ አልደርስብሽም። አንቺም እኔ እንዳልደርሽብኝ የስልጠቷ እህትሽ ነኝ ብለሽ ዝጊ። ይሄንን አሳብ በይ የኔ ወድ በይና እኛ ምን ሙጣ ከዚህ አላት ከዚህ በኋላ ገስት አይደገም። ጨርሰናል። ይሄን ብቻ አድርግልኝ ሁላችሁም ይቅርታ። በቃ እሺ፣ ችግር የለውም። አይብሮ ማለት ነው። በዚህ አጋጣሚ ቅድም ያወራው ያለው ማለት ነው እና እኔ ይቅርታ ችግር ማይ ብሮ ችግር የለውም። ይቅርታ ይልሻለሁ፣ ደግሞ ይቅርታ ደግሞ ይቀብልሻለሁ። ችግር የለውም። ግን ከዚህ በኋላ እዚህ ጋር ውቢንም ዘዶ አስገቢሽ እሷ ስትጨርስ። አዎ ውብዬ አስገባታለሁ። የቆያ አንዷ ሌላ ረዳት። እውነት እኔ የምፈልጋቸው ማርያምን ነው የምላችሁ በቃ ከማይ ቢሮ ጋር ያለው ሌላውን እንደፈለጋችሁ። ከማይ ቢሮ ጋር ያለውን ነገር በቃ ሁላችሁም ሊሰኒ ሰላም አወርድ ያላችሁ ሊሰኒ ጋር የምትገቡ ልጆች በጣም ነው የምወዳችሁ፣ በአቋማችሁ፣ በሁሉ ነገራችሁ። ግን በቃ ከማይ ቢሮ ጋር ሰላም አውርዱልኝ፣ ከዛ በኋላ ሌላውን እንደፈለጋችሁ። እሷም ደግሞ ከአሁን በኋላ እኔ በምታደርገው ነገር ምንም ነገር አታድርግ። ምንም ነገር ማለት ነው ምንም ነገር እንደማታደርግ እኔ ደግሞ በሰው ዋስትና ወስድላችኋሉ። ምንም አታደርግም፣ ምክንያቱም እራሷን የምታስከብር ራሷ ናት። ከዛ አልፋ የፈለገችውን ካደረገች የራሳችሁ መፍት ነው። ሁሉም ነገር ሚዲያ ላይ ይቀራል። ነገ ላይ ህይወቷን ነው የሚያዋጣት። ሁሉም ሲቀር ይቀራል። ስትታመሙ ማንም ዞር ብሎ አያችሁም። በዚህ ጊዜ በቃ አራኛው ለኛውነን የምንደርሰው ጌታን እኔ አሁንም ጠፍቶኛል። ኛው ለኛውነን ምንደርሰው ፎቶሽን ስለዘቀዘቆች አንቺንም ይቅርታ እጠይቅሻለሁ እ

ፎቶ ዘቅዝቀ ሳይሆን ፎቶ ዝም ብዬ ገስቲ ላይ አርጌ ነበረ። ይቅርታ ሁለተኛ አይደገም አይደገምም። የነኢት ማለት እኔ እንደዛ አይነት ሰው አይደለሁም። ሲጀመር ማለት ሰው ወደሽ ናቴ ተቀበልሽ መሰለ ይኩ የእኔ ውድ ይቅርታ ይጠያየቁ ብዬ ነው የኔ ማር፣ ሁሉም ሰው ጋር ይቅርታ ይጠያየቁ። ማይ ብሮ ማይ ብሮ፣ በዚሁ አጋጣሚ ምንም ውስጥ የለችም። ምንም ውስጥ እንደው ዝም ብለ በህዋነቷ ነው የምትጓዘው። ያወራ ሰው ሁሉ እውነት እየመሰላት ነው። ግን ደግሞ እኔ ራሱ በጣም በብዙ መንገድ ተረድቻታለሁ፣ ብዙ ነገር ብያለሁ። እኔ ራሱ እኔ በራሴ ማለ ምክንያቱም ባየሁት ነገርና በመሰለኝ በኩል ሄጃለሁ። ማይ ብሮን ከብሎክ ካውጭ ቢያት ክፈታቸው፣ ሁላችሁም ብሎክ ማይ ማይብሮ ለ የዛሬ ንግግር ሆኖ እንዳይቀር ሁለተኛ፣ እንዳይደገም ሁለተኛ፣ እኛ ሕፃን ጨዋታ አይደለም የምንጫወተው። ሁሌ ገዝት እየገባን ይቅርታ፣ ሁሌ ገዝት እየገባን ይቅርታ የለም። እኔ ካሁን በኋላ ሲጀመር ገዝት ላይ ማንም አልገባም፣ ድጋሚ አላወራም፣ ገዝት ላይ አልገኘም እኔ

ኦኬ፣ እናቴ ሶፊ ታወራው ከሆነ አታስገድዷት። ሶፊ ቅርታ እርጊኝ በያት እያለች ነው። ቅርታ እንድታደርግላት በያት ሶፊ ለአታወራች አይተፈራለስ ሲጀመር ሶፊ አታወራን። በቃ ለሶፊ ቅርታ ርግላት፣ ማይብሮ ሶፊን ማለት ነው። ችግር የለም አጋጣሚ መናገር የሚፈልገው የሆነ ነገር ላይ የሆነ ችግር ስፈጠር ባለቤት ጠይቁ። ማይ ብሮ ያላችሁ ነገር ጨረሳችኋል። ሁላችሁም እግዚአብሔር ያክብራችሁ፣ ፈጣሪ ከእናንተ ጋር ይሁን። ማይ ብሮም እንሻላ ከአሁን በኋላ መችስ ተስፋልኝ እዚህ ቦታ አትገኝም። እና ሁላችሁም ደግሞ ማን ሊሰንየ ችግር የለውም። ይቅርታ አውርደዋል ትናንትና ሲሰኒ ገምት ገቡ ልጆች፣ ሁላችሁንም በጣም ነው የምወዳችሁ፣ ሁላችሁንም በጣም ነው የማከብራችሁ። በዚሁ አጋጣሚ እኔም የተቀየማችሁ ሰዎች ላላችሁ ገደል ግቡ። የቦሎካችሁ ሰዎች መቼም እንደማልፋታችሁ ይሄ እንደሞወቁ ማለት ነው። መቼም ማለት ነው የወንድ ጢማተኛ ሁላ ማለት ነው። ረቅሽ አለው እያንዳንድሽ ጣብቂኝ ማለት ነው፣ ምን እንደማደርግሽ እኔ ዜድ አይደለሁም ግን ደግሞ እህቶችንና ለማስቀየም አንዱ ሰው አንዱ እንዳይቀየመኝ ገስት ላይ አልመጣም ግን የፈለግኩትን ነው የምጎስተው። ይሄን ደግሞ አሳይሻለሁ ማለት ነው። እሶ ተጫወቱ። አዎ አዎ፣ ይቅርታ ብያቸዋለሁ። ሌሎችን ይቅርታ አንዳንድ ሰዎችን ነው ያልኩ ማለት ቦሎኩኝን ሎችን በቃ እሺ ቶኩትኔ የምታወሩት ነገር ካለ ማይ ብሮ ተጫወቱ። ትንሽ ፈታ በል ውስጥ ስቲ ሳቁ ብሮ ለአላህ ብያፉ ብየሻለ ትበለኝ። እኔ ብዙ ነገር ብዬ በስተት ነው። በእርግጥ ጠርጥሬሽ ነው እንጂ የከፋ ነገር ምንም አላልኩሽም፣ ግን ጠርጥሬ ብዙ ነገር አስቤያለው። ለአላህ ብያፉ ብዬሻለው በኝና እኔ